ከአፍሪካ ከፍተኛ የቁም እንስሳት ሀብት ያላት ኢትዮጵያ በቆዳ ውጤቶች ምርት ያላት አቅም በዓለም አቀፍ ደረጃ ተወዳዳሪ የሚያደርጋት ነው። ዘርፉ በተለያዩ ችግሮች የሚፈተን በመሆኑ ግን ሀገር ማግኘት የሚገባትን ጥቅም እያገኘች አይደለም። እንደ ቆዳ ያሉ በፈተናዎች የታጀቡ ኢንዱስትሪዎችን ችግሮች ለመፍታት በሚል ወደ ስራ የገባው ኢትዮጵያ ታምርት ንቅናቄ የቆዳ ውጤቶች ዘርፉን ለማነቃቃት የተለያዩ ስራዎች እያከናወነ ነው። በንቅናቄው ቆዳን ጨምሮ በአጠቃላይ ኢንዱስትሪ ዘርፉ ችግሮች በመፍታት ረገድ መሻሻሎች መኖራቸውን የኢንዱስትሪ ሚኒስቴር ይገልጻል። ዘርፉ ለማነቃቃትና ና የሀገር ውስጥ ምርቶች ለማስተዋወቅ የገበያ ትስስር ለመፍጠር የተዘጋጀው የመላው አፍሪካ የቆዳ ንግድ ትርኢት ለዚህ አንዱ ማሳያ ነው። ጥሩ ነገሩ አሁን ላይ ምን ላይ ነን የሚለውን እናይበታለን። እንደገና ደግሞ ሌሎች ኢንዱስትሪዎች እንዳልከውም ምን ላይ ደርሰዋል የሚለውን ኮምፒት አድርገን ከሌሎች ጋር መስራት የምንችልበትን ሚንስ እናይበታለን። ኮምፒት አድርጎ መስራት ላይ የበለጠ ምን ላይ እንዳለን በየዓመቱ የሚዘጋጁ ፕሮግራም ስለሆነ ስለሆነ አምና ከነበር ነው አሁን ላይ ምን ደርሰናል፣ እንዲሁም እንዳልከው ኮምፒውተሮቻችን ምን ላይ ደርሰዋል የሚለውን ምናይበት መድረክ ነው። ከሌሎች ድርጅቶች ጋር ለመተዋወቅ በጣም ይረዳናል። ምክንያቱም ምን ደረጃ ላይ እንዳለ ያሳይሃል። በምን መንገድ ራሴን መለወጥ አለብኝ? የትኛውን ባሻሽ የተሻለ ይሆናል ድርጅት የሚለውን ነገር አይበታለ። አንድ ላይ ገበያ ትስስር፣ ሁለተኛ ድርጅት እንደ ድርጅት ለማስተዋወቅ ይጠቅመናል። ሌላው ደግሞ ከሌሎች የቆዳ አምራች እንትኖች ጋር ጥሩ ግንኙነት ሆነና ለመታወቅ ይ አፍሪካዊያኖች ነፃ በነፃ የምንገበያየበት፣ ምክንያቱም እኛ ጋ ያለ ነገር እነሱ ጋር ላይኖር ይችላል፣ እነሱ ጋር ያለ ነገር ደግሞ እኛ ጋር ስለማይኖር የጋራ የሆነ ትስስርን ፈጥሮ ያልፋል ማለት ነው። እርስ በእርሳችን ብዙ ነገር ብዙ ነገር የምንፈታተሽበት ነው። ከምርትም አንጻር ከዲዛይን አንጻር ብዙ ነገር እንለዋወጣለን ማለት ነው። እዚህ ውስጥ በጣም ብዙ ድርጅቶች አሉ። ከእነሱ ጋር በምን አይነት ደረጃ እነሱ እንደሚሰሩ እኛ ያለንበትን ከአፍሪካም ከሚመጡ ሀገሮች ጋር ያለውን ነገር እናይበታለን። በትርኢቱ ላይ የተሳተፈው ኡጋንዳዊ ውዩራም ለሚያመርተው ምርት ግብዓት የሚሆን ጥሪቃ እንዲሁም አዲስ የግብአት ትስስር ፈጥሮልኛል ይላል። ይህ ኤግዚቢሽን ለእኛ በጣም ጠቃሚ ነው። ከ2019 ጀምሮ ወደ ኢትዮጵያ መምጣትና ኤግዚቢሽኑ ላይ መሳተፍ ከጀመርኩ ጊዜ ጀምሮ ሕይወቴ አንድ አይነት አይደለም። ከምርት እድገት አዲስ ገበያ እስከ ማግኘት እንዲሁም ከተለያዩ ድርጅቶች ጋር ትስስር በመፍጠርና የተለያዩ ጥሬ እቃዎችን ከሚያቀርቡ ድርጅቶች ጋር በመግባባት ጫማ ለማምረት የሚያስፈልጉትን ግብዓቶች እያገኘሁ ነው። ስለዚህ ይህ ኤግዚቢሽን በምንም ሁኔታ እንዲያልፈኝ አልፈልግም። ለዛም ነው የመጣሁት። እዚህ በመሆኔም በጣም ደስተኛ ነኝ። የኢትዮጵያ ታምርት ንቅናቄ የተጀመረው ተኪ ምርትን የማስፋት ውጥን እውድ ለማድረግ ባሉ እንቅስቃሴዎች ተስፋ ሰጪ ውጤቶች ታይተዋል። ይህን ውጥን ለማገዝ አምራች ኢንዱስትሪዎች የሀገር ውስጥ ቆዳና የቆዳ ውጤት የመጠቀም ልምዳቸው እያደገ መምጣቱን ይናገራሉ። የተወሰኑ ጫማዎችን ኤክስፖርት እናረጋለን። ቦርሳና ጃኬት ኤክስፖርት እናደረጋለን። ቆዳ ላይ በደንብ በጥራት ነው የምንሰራው። ያው የምንታወቀው ከዚህ በፊት በኤክስፖርት ስታንዳርድ ነው። አሁን ላይ ደግሞ በልክ የሆኑ የሀገር ውስጥ ምርቶችንም እየሰራ እንገኛለን ያ ማለት ኤክስፖርት ላይ ብቻ አይደለም ጥራት የሚሰራ ለሀገር ውስጥም ጥራት ዋጋ ያስከፍላል ጥራት ያለው ነገር ማቅረብ አለበት ግዴታ ማለት ነው ቆንጆ ነው ሀገር ውስጥ የሚመረቱ ብዙ ቆዳዎች በጣም ጥሩ ናቸው እና ሙሉ በሙሉ ምንም ኢምፖርት ከውጭ የምናስገባው ቆዳ የለም እንዳለ ሁሉንም ሀገር ውስጥ በተሰሩ ቆዳዎች ነው በኢትዮጵያ የቆዳ ኢንዱስትሪ ላይ የሚስተዋሉ በቂ መሰረተ ልማት የግብአት አቅርቦትና በቂ የሰለጠነ ሰው ኃይል አለመኖር ችግር ለመፍታት መንግስት የቆዳ ኢንዱስትሪ ስትራቴጂ ቀርጾ እየሰራ ይገኛል። እንዲሁም ቆዳን የውጭ ንግድ አማራጭ እና ኢንዱስትሪላይዜሽን ዋና ዘርፉ ለማድረግ በትኩረት እየተሰራ ነው። በዛሬው ሁለት የተጠናቀቀውና በሚሊኒየም አዳራሽ ለሶስት ቀናት ሲካሄድ የቆየው አስራ አራተኛው የመላው አፍሪካ ቆዳ ንግድ ትርዒት ለዘርፉ ማንሰራራት የተያዙ እቅዶች እንዲሳኩ የራሱን ድርሻ መወጣቱ ታምኖበታል።